ሁለቱን መጽሐፍ በስጦታ መልክ ልሰጥ ነበር። ጥያቄ ጠይቄ ነው ግን መጀመሪያ ሐዲስ ኢየሱስ ጌታ ነው የሚለው ቃል የቱ ጋር ጥቅሱ የቱ ጋር ጌታ ር ካል በቃል የቱ ጋር ነው የሚገኝል በቃ ችግር የለውም። በርታልኝ። ለማንኛውም ዛሜር ካንተ ጋር ነው። ይሄ መጽሐፍ ቆንጆ መጽሐፍ የመድኃኒት ትምህርት የሚያሳይ ሳገኛቸው እንደዚህ አይነት ጥያቄ ነው የምጠይቀው ብዬ ነው የወጣሁት። ካገኘኋቸው እና እንዳጋጣሚ ወደ ሜክሲኮ እየሄድን ጋር አገኘሁት። ከዛ ለብቻው ደግሞ መኪና ደግሞ ማቁም ይቻልበት ቦታ አይደለም፣ የሚገርምህ ማለት ነው። ከዛ ወረድንና ኮፈኑን ከፍተን ልክ መኪናውን ደግሞ ቀብና አስመስለን አዛርዳ አብርተን ምናም ትራፊክ ጓ እንዳይ፣ ከዛ በኋላ ኢየሱስ ጌታ ም ያለ እየቀበጠ ነበረ። ራቅ ብለን እኮ ልጅቷ የቀረጸችው የሚገርምህ ራቅ ብላ ነው እንጂ አይፈልጉም፣ በፍጹም አይገቡም፣ ካሜራ ውስጥ በፍጹም እሱ አላቀና አላቀና ይቀርም። የቱ ጋር ነው የሚገኘው? ምን አንስሎ ወንድማችን አያውቁም። የሚመሰክረው ምስክርነት አያውቁም። በጣም የሚገርመው ነገር ደግሞ እንዲህ አይነቱን አገልግሎት አንተ ስትጀምር፣ ከዛሬ የተወሰኑ ጊዜያት በፊት አንድ ግለሰብ ልደተ ቃል ለፕሮቴስታንቶች መጽሐፍ ቅዱስን አይሰጥም። የማይሰጥበት ምክንያት ደግሞ ድፍረት ስለሆነ ነው። ምክንያቱም ሰውን ለምሳሌ ሰው ነው ወይ ተብሎ እንደማይጠየቅ ሁሉ ፕሮቴስታንት መጽሐፍ ቅዱስ አለ ወይ ተብሎ አይጠየቅም ምናምን የሚል ይሆናል አይደለ? በጉራ የተሞሉ ንግግሮችን ሲናገር ነበረ። ይህን መድኃኔዓለም አይቆይም መቼም ይኸው፣ አሳየን። አሁን ከዚህ በኋላ መገናኛ ነው፣ ሜክሲኮ አንስቴጅ በቃ ማለት ይሮጣሉ። ደንብ አስከባሪ ሆን ማለት እኮ ነው። አስከባሪ የሚጠይቀው መጣ የሚጠይቀው መጣ ብለው ከዚህ በኋላ መጨረሻ በ በጣም በቃ ቪዲዮን እያየ ድክም ነው የሚለው ኮመንቱ። ወደ ሶስት ሺህ ሊደርስ ነው ኮመንቱ። ፈለገ የሚገርም በነገራችን ላይ አሁን ይሄ ልክ ይሄ አሁን ልክ በዚህ ታይም ላይ እንዳሳቀር ሁሉ ታስታውሳለህ ዲያቆን እና ቲም አንድ ሰሞን ላይ እጅግ በጣም በቃ እንባ የሚያስመጣ ነገር የኤልያ ደግሞ ቪዲዮ ሰራሁለት እኮ ለኤልያ እኮ የት እንደሚገኝ እኮ የማውቃት ነው የመሰለኝ ስሟን ሁሉ ዲያቆናትፖን አደገው ስቶሪ ላይ ያስቀመጠው እኔ ዲአር ታችለዚ ሚ ያ የምስራች ልንገራችሁ። በተለይ ዲያቆን ናቲ ነገ ቅዱስ ራኤል እንደገና ደግሞ አንዲት እህትን ልናስጠምቅ ነው ከእስልምና ወደ ክርስትና ነው።